የሥነ ምግባር ጉዳዮች ኢቲካል ኢሹስ። አንደኛ ከሥነ ምግባር ጉዳዮች ጽንስ ማስወረድ ወይም አቦርሽን የሚለውን ነው። ጽንስ ማስወረድ በጣም አከራካሪ ከሆኑ ሥነ ምግባሮች አንዱ ሆኖ በጥንቱም ዓለም ጀምሮ የነበረ ሲሆን ለእስራኤላውያን በቀድሞ የቤተ ክርስቲያን ታሪክ ተቃውሞ የነበረ ነው በ በ18 ሰባዎቹ የፅንስ ማስወረድ የተቃውሞ ሕጎች የወጡ ሲሆኑ፣ ነገር ግን በ1970 በአንዳንድ ሁኔታዎች ላይ ፅንስ ማስወረድን ፈቀዱም። መጽሐፍ ቅዱስ ስለ ጽንስ ማስወረድ የራሱ የሆነ መመሪያ በግልጽ ባስቀምጥም እንኳ፣ ከልደት በፊት ያለ ሕይወት ልክ እንደ ተወለደ ሕፃን ተቀባይነት ያለ በመሆኑ ጽንስ የእግዚአብሔር ሉዓላዊ ኃይል የሚገለጥበት በመሆኑ ማይፀንን የሚዘጋና የሚከፍት እግዚአብሔር ብቻ በመሆኑ እንደ ነውርና እንደማይፈቀድ ያስተምራል። ሌሎች ከመጽሐፍ ቅዱሳዊ እይታ ውጪ የሆኑ የፅንስ ማስወረድን የሚቃወሙ ሀሳቦች ቢኖሩም የቤተ ክርስቲያን ምላሽ መሆን ያለበት እንደ ሕይወት መታደግ፣ ስለሌሎች መጸለይ፣ ሌሎችን መደገፉ የመሳሰሉ ናቸው። በእስራኤላውያን ዘንድ ፅንስ ማስወረድ የማይታሰብና ከባድ ድርጊት ተደርጎ ይወሰድ ነበር። ምክንያቱም አንደኛ ልጆች የእግዚአብሔር ስጦታ መሆናቸውን ስለሚታወቅ መዝሙር ዳዊት ምዕራፍ 27 ከቁጥር 3 ላይ፣ ሁለተኛ ማይፀን የሚከፍትና የሚዘጋ እግዚአብሔር ስለሆነ ኦሪት ዘፍጥረት ምዕራፍ 29 ከቁጥር 31፣ አንደኛ ሳሙኤል ምዕራፍ 1 ከቁጥር 14 እስከ 20 ድረስ ባለው፣ ሶስተኛ ልጅ ማጣት እንደ እርግማን ይቆጠር ስለነበረ ኦሪት ዘዳግም ምዕራፍ 25 ከቁጥር 6 እና ሩት ምዕራፍ 4 ከቁጥር 5። ሁለተኛ ከስነ ምግባር ጉዳዮች ግብረ ሶዶማዊነት፣ ምንም እንኳ ግብረ ሶዶማዊነት ከጊዜ ወደ ጊዜ እየጨመረ ቢመጣም መጽሐፍ ቅዱስ እንደሚያስተምረን ግን ግብረ ሶዶማዊነት የእግዚአብሔር ሐሳብና ፍቃድ አለመሆኑ እግዚአብሔር ከሰዎች ለጋብቻ ውስጥ መጣመር ያለባቸው በተቃራኒ ጾታ ብቻ መሆኑ መሆን እንዳለባቸው ወንድ አባቱንና እናቱን እንደሚለይ አንድ ስጋ እንደሚሆኑና እንደሚጣበቁ ይናገራል። በጋብቻ ውስጥ የሚደረግ ግብረ ወስብ ተቀባይነት ያለው በግብረ ሶዶማዊነት የእግዚአብሔር የጽድቅ ፍርድ እንደሚመጣና ከመጽሐፍ ቅዱሳዊ ንጹሕ ትምህርት እንደሚቃረን ይናገራል። ምንም እንኳ በምዕራባውያን ውስጥ ያሉ አብያተ ክርስቲያናት በአንዳንድ ላይ ግብረ ሶዶማውነት ቢቀበሉም እውነተኛዋ ቤተ ክርስቲያን ገና ለግብረ ሶዶማውያን በፍቅርና በትዕግሥት በማየት ግብረ ሶዶማውነት ግን መጻረር አለባት። ቤተ ክርስቲያን ማድረግ ያለባት በግብረ ሶዶማውያን ላይ ያላት እይታ ሲሆን ልክ እንደ ኃጢአት በማየት ለኃጢአት ደግሞ ይቅር የምትልና የምትሸፍን ለመሆን ይህን ሊያሸንፍ የሚችለው የእግዚአብሔር ጸጋ ለመቀበል መጸለይ አለበት። ሦስተኛ፣ ምስለ ወሲብ ፖርኖግራፊ። ምስለ ወሲብ ማለት ወሲባዊ ስሜትን የሚያነሳሳ ወሲብ ነክ እይታ ሲሆን በተለያዩ መንገዶች በማሰራጨት የተለያዩ ችግሮችን የሚያመጣ ነው። ከነዚህ ችግሮች ስነ ልቦናዊ ችግሮች፣ በሱስ የመያዝ ችግሮች ወዘተ ናቸው። ምስለ ወሲብ የሚያመጣባቸው ችግሮች ብዙዎች ቢሆኑም እንኳ ወላጆች ለልጆቻቸው መጽሐፍ ቅዱሳዊ ትምህርት በማስተማር ከወሲባዊ እይታዎች መራቅ፣ መጋቢዎች ትክክለኛ የወሲብ ትምህርት በማስተማር ምእመናኑና ማህበረሰቡን በመከታተል ከችግር ማላቀቅ አለበት። የተወደዳችሁ የቻናላችን ቤተሰቦች ይህንና መሰል የስኒማር ችግሮችን ለቀጣይ አዘጋጅተን የምናቀርብ መሆኑን ከወዲሁ እንገልጻለን። ስለተከታተላችሁ በጣም እናመሰግናለን። ሀሳብ፣ አስተያየት ካላችሁ በኮሜንት ጻፉልን። ይህን ቻላን ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሻለም።